ቤተሰቦቼ አዲስ ጀማሬ ነኝ። ያው እንደምታውቁት እናንተ ደግሞ አዲስ ጀማሪ ታበረታታላችሁ ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር ኮመንት ማድረግ እንዳረሱ። ያው ይስተካከል የምትሉን ነገር ካለ ኮመንት ላይ እኔ ደግሞ አስተካክላለሁ። እናንተም ያው ሼር፣ ሰብስክራይብ፣ ላይክ በማድረግ ተባበሩኝ። ወደ ቪዲዮ አዶናይ ኦ ማይ ጋድ ያዶናይ ይለያል። ያዶናይ ይለያ አግኝቶታል፣ ልጁ አግኝቶታል። በቃ ዮኒ ማኛ፣ ዮኒ ማኛ፣ ዮኒ ማኛ ይለያል። አያ ወጭ ኮ ያደረገው በቃ ዮኒ ማኛ እንደዚህ ነው የሚያናፈው። በቃ እስጢባው ፍራይዴይ ሞጣ ቀራኒው ሙጣ ይላል ሞጣ ቀራኒው ሞጣ ቀራኒው ዘፈርስተል በጣም ተመችቶናል። በቃ እንደዛ አይነት ቪዲዮዎች በጣም ይመችና ልጁ ይችላል። ዋው ዋው በቃ እንደዚህ አይነት ቪዲዮዎች ይመጪኛል ለምር ላይክ አርጉ ሲ ላይክ አርጉ ላይክ አርጉ በጣም አልተመቻችሁም